ሰዎች አስከፉን ወይም መስመር ጣሱ ብለን ስንል እኛ ሳሳውቀናቸዋል ወይ የሚለውም ጥያቄ መታሰብ አለበት። ራሳችንን ማክበር ብለን ስንል ለራሳችን የምንሰጠው ግምት ምንድን ነው? ብዙ ጊዜ ራስ ላይ መስራት ነው የሚቀለው። ሰዎችን መቀየር አንችልም። ሰዎች ላይ ሀይል የለንም። ሰላም፣ እንዴት ናችሁ? ዛሬ ራሳችንን ስለማክበር እንድናወራ አስቤያለሁ። ያለው ራሳችንን ማክበር ውስጥ በጣም የተለያዩ ኮምፖነንቶች አሉ። አንደኛው የምንፈልገውን ነገር ማወቅ ነው፣ መጀመሪያ መነሻው ብዬ አስባለሁ። ይሄም ለምንድን ነው የምንፈልገውን ነገር ስናቅ ነው አካባቢያችን ላሉም ሰዎች ያንን ማሳወቅ የምንችለው። ሰዎች አስከፉን ወይም የመስመር ጣሱ ብለን ስንል እኛ እስ አሳውቀናቸዋል ወይ የሚለውም ጥያቄ መታሰብ አለበት። ያ አብሮ ስላለ የማያውቁ ከሆነ ምን ድረስ መሄድ እንዳለባቸው የማያውቁ ከሆነ እኛ ነን እዚህ ጋ ስህተት የሰራ ነው ማለት ነው። ያንንም አሳውቀው ግን፣ አሳውቀንም ሰዎች ሊያልፉ ይችላሉ። ያ ምርጫቸው ነው። ያው ሁላችንም የየራሳችን ፍቃድ አለን፣ የየራሳችን አካሄድ አለን። ከዛ በኋላ እንዴት ነው እኛ ምላሽ የምንሰጠው የሚለው ላይ ግን አቅም አለን ማለት ነው። እንግዲህ ራስን ማክበር ነው መነሻ አድርገን የተነሳ ነው ሀሳባችን፣ እሱ ነው ራሳችንን ማክበር። ብለን ስንል ለራሳችን የምንሰጠው ግምት ምንድን ነው ቦታችን ምንድን ነው ብለን ነው የምናስበው። ስራችንም ውስጥ ቤተሰብም ጋር፣ በአካባቢያችን የት ነው ቦታችን ብለን ነው የምናስበው። እንዴት ራሳችንን እንይዛለን እንዴት ራሳችንን እናናግራለን? እረፍት ሲያስፈልገን እና ስራ መስራት ሲኖርብን እናውቃለን ወይ? ያንን ላይን እናቀዋለን ወይ? ከዛ በኋላ ደግሞ ስንንቀሳቀስ ክሊር ነን ወይ? ስትራክቸር አለን ወይ? ኑሯችን ውስጥ ስትራክቸር አለው ወይ? ስትራክቸር ማለት የነገሮች የሚሄዱበት ፍሎው ግልጽ መሆን አለበት ለእኛም እነዚህ እነዚህ ነገሮች በሌሉበት ለራሳችን ቦታ መስጠትና መጠበቅ ራሳችንን በጣም ከባድ ይሆናል። ስለዚህ ሰዎች ብቻ አይደለም የሚያልፉት ወይም ሰዎች ብቻ አይደለም የሚያጠፉት የእኛም ፍቃደኝነት እንዳለበትና እንደሌለበት መጠየቅ አለብን። በተለይ ብስጭት ውስጥና መከፋት ውስጥ ሳንገባ በፊት ማለት ነው። ግልጽ አድርገነዋል ወይ በግልጽ ተናግረናል ወይ የሚለው መታሰብ አለበት።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 ማለት አካላችን ያንን አይችልም፣ አይምሯችንም አይችልም። ይህንን ሊሚቴሽን መረዳት እና መቀበልም ይፈልጋል። ልክ ምናልባት ሰዎች ላይ ስናየው በቀላሉ አይ እንዴ ለምን እስከዚህ ድረስ ራሳችሁን ታስጨንቃላችሁ ብለን እንል ይሆናል። ያንን አይነት መረዳት ለራሳችንስ እንሰጣለን ወይ መጠየቅ አለበት። እንግዲህ እነዚህ የተለያዩ ነገሮች አንድ ላይ ተጠራቅመው ነው ራስን ማክበር ራስን መረዳት የሚለው ነገር ጋር የሚያደርሰን ማለት ነው። አልችልም ማለት የዚህ አካል ነው። አልችልም ስንል ሰዎችንም እያከበርን ነው፣ እኛንም እያከበርን ነው። ቃላችንን መጠበቅ ስንችል ያለን የራስ መተማመን በጣም ነው የሚያድገው። ለራሳችን የገባነውን ቃል መጠበቅ ስንችል፣ አደርገዋለሁ ያልነውን ነገር ማድረግ ስንችል በጣም ያድጋል። ራስ መተማመናችን ያድጋል። እችላለሁ የሚለው ስሜታችን ያድጋል። ያንን ለማድረግ ግን የማንችለውን ነገር ደግሞ መተው አለብን። ስለዚህ ስራም ቢሆን ኳሊቲ ስራ መስራ ለመስራት ብዙ ነገሮችን ማቆም ማስቆም ያስፈልገን ይሆናል። ህይወታችን ውስጥ መጣደፍን ማስቆም ሊያስፈልገን ይችላል። ሰፊ ጊዜ መስጠትን ለዛ ስራ የሚያስፈልገውን ጊዜ እውቀት ጥራት እንዲኖረው ደብዝ ይፈልጋል፣ ጊዜ ይፈልጋል። ስለዚህ ያንን ለመስጠት ደግሞ ሁሉም ጋር ሆነን አይደለም፣ ኤነርጂያችንን ሁሉም ቦታ በትነን አይሆንም። ስለዚህ እስቲ በተለያየ አቅጣጫ እንመልከተውና ምናልባት ለማስተካከል አንዱ ላይ አንዷን አንስተን መስራት መጀመር እንችላለን። እንዳልኳችሁ፣ ብዙ ጊዜ ራስ ላይ መስራት ነው የሚቀለው። ሰዎችን መቀየር አንችልም፣ ሰዎች ላይ ሀይል የለንም። ስለዚህ እኛ ጋር በእኛ ቁጥጥር ውስጥ ስላሉት ጉዳዮች ማተኮር፣ እሱ ላይ መቀየር የምንችልበት ሀይል ስላለን፣ እሱ ላይ ማተኮር እንችላለን። ሰው አሁን ካነሳኋቸው የተለያዩ ግብአቶች ራስን ለማክበር ከሚያግዙ ግብአቶች አንዷን አንስተን እስቲ አንዷን ለማስተካከል እንሞክር እያለን ቀስ እያልን መገንባት እንችላለን ማለት ነው። በሚቀጥለው ቪዲዮ እንገናኛለን።